ክቡር ቺፍ ኦሉሰጎን ኦባሳንጆ የቀድሞው የናይጄሪያ ፕሬዝደንት፣ ክቡር ታቦ ምቤኪ የቀድሞ የደቡብ አፍሪካ ፕሬዝደንት፣ ክቡር ፒየር ቡያ የቀድሞው የቡሩንዲ ፕሬዝደንት፣ ክቡር ዶክተር ጆይስ ባንዳ የቀድሞው የማላዊ ፕሬዝደንት፣ ክቡር ስዌር የቀድሞ የላይቤሪያ ጊዜያዊ ፕሬዝደንት፣ ክቡር ፓንታሼንጎ የቦትስዋና ምክትል ፕሬዝደንት፣ ክቡር አብዱወሊ መሐመድ አሊ የፑንትላንድ ግዛት ፕሬዝደንት፣ ሚኒስትሮች፣ አምባሳደሮች፣ የተባበሩት መንግስታት ተወካዮች ክቡራትና ክቡራን፣ እንደዚሁ የተከበራችሁ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተወደዳችሁ የአድዋ ከተማና አካባቢ ነዋሪዎች፣ የተከበራችሁ የፌዴራልና የክልል መንግስታት ከፍተኛ የስራ ኃላፊዎች፣ በያላችሁበት ቦታ ሆናችሁ ይህንን ፕሮግራም የምትከታተሉ የተከበራችሁ የሀገራችን ህዝቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን ከሁሉ በማስቀደም የአክሱምን የአድዋንና አካባቢውን እንዲሁም በአጠቃላይ እንግዳ ተቀባዩን የትግራይ ህዝብና መንግስት ለእኔም ሆነ አብረው ለመጡ የአፍሪካ መሪዎች ላደረጋችሁት ሞቅ ያለ አቀባበል በራሴና በህምድሪ መንግስት ስም ከልብ ለማመስገን እፈልጋለሁ። ዛሬ በመላ የጥቁር ህዝቦች የነፃነትና የሀርነት ትግል ውስጥ ልዩ ስፍራ የሚሰጠው የአድዋ ጦርነት በተካሄደበት ምናልባትም እንደ ፕሬዚደንት ዩወሪ ሙሰቤኒ የተቀደሰ ስፍራ ተገኝቼ የአድዋ ፓን አፍሪካ ዩኒቨርሲቲን ግንባታ በይፋ መጀመር የሚያበስረውን የመሰረት ድንጋይ ለማስቀመጥ በመታደሌ ታላቅ ደስታና ከፍተኛ ኩራት ይሰማኛል። በዚህ አጋጣሚ የአካባቢውንም ሆነ መላው የሀገራችንን ሕዝቦች እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እፈልጋለሁ። የአድዋ ጦርነት በታሪክ ለመጀመሪያ ጊዜ ዘመናዊ የጦር መሳሪያ ከአፍ እስከ ገጠፍ የታጠቀ ነጭ ወራሪ ኃይል ጦር ጎራዴና ጋሻ በታጠቁ ጀግኖች የኢትዮጵያውያን የተባበረ ክንድ የሽንፈት ማቅ የተከናነበበት መሆኑ ታሪክ ሰርክ ሲዘክሮ የሚኖረው ጉዳይ ነው። በእርግጥም ድሉ የሀገራችን ከቅኝ ገዢዎች አስከፊ የአገዛዝ ስርዓት የታደገ ከመሆኑን ባሻገር የነጭ ኃይል በጥቁር ሕዝብ ሊሸነፍ እንደሚችል በገሃድ ያሳየ በመሆኑ ለበርካታ በቀኝ ግዛት ውስጥ ሲማቅቁ ለነበሩ ጭቁን ሕዝቦች የተስፋን ጭላንጭል የፈነጠቀም ነበር። ድሉ መላ የጥቁር ሕዝቦችን የነጻነት ምልክት ያንገዛም ባይነትም ተምሳሌት ሆኖ እስካሁንም የሚጠቀስ ነው። ውድ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን የአድዋ ድል ለእኛ ለኢትዮጵያውያን ከአንድ ግዙፍ የታሪክ እውነትም በላይ ነው። የአድዋ ጦርነት ከብረት የጠነከረ ኢትዮጵያዊ አንድነትና የማንነት ጽናት የታየበት ትልቅ ክስተት ነበር። ገና የጦርነቱ ክተት አዋጅ በታወጀበት ወቅት መላ ኢትዮጵያውያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ዘር፣ ቀለም፣ የኢኮኖሚና ማህበራዊ ልዩነት ሳይገድባቸው ለአገራቸው ክብርና ለሰንደቅ ዓለማቸው ሞገስ ሲሉ ለመፋለም ወደዚህ ስፍራ ተንቀሳቅሰዋል። እነዚህ የአድዋ ተራሮች ጀግኖች አባት አርበኞቻችን ለአንዲት ኢትዮጵያ ክብር በአንድ የጦር አውድማ ተዋድቀው በአንድ ጉድጓድ ሲቀበሩ በአድናቆት ተመልክተዋል። እነዚህ ተራሮች በህብረት የፈረጠመ ኢትዮጵያዊ ክንድ ጠላትን ሲደቁስ መግቢያ ሲያሳጣም አስተውለዋል። ስለ ጦርነቱና ከድሉ ጋር በተያያዘ ስለመጡ አገራዊና አካባቢያዊ ለውጦች ብዙ ቁም ነገሮችን ማንሳት ይቻላል። ሆኖም ይህ ዘመን ተሻጋሪ የአያት ቅድመ አያቶቻችን ታሪክ በአግባቡ በማደራጀት ቀጣይ ትውልድ የተረከባትና የሚረከባት አገር የገናና ስልጣኔና የአኩሪ ታሪክ ባለቤት መሆኗን እንዲረዳ ለማድረግ ተገቢውን ጥረት ማድረግ ይገባናል። በአንጻሩ ከገዢዎች የተሳሳተ ፍላጎት የወረስነውና በመራሪያ ትግላችን ታሪክ ሆኖ እንዲቀር ያደረግነውን የተዛባ ግንኙነት አላግባብ ለማጉላት ለሚጥሩ ኃይሎች ያልተገባ እድል ልንሰጣቸው አይገባም። የአድዋ ታሪክ ለዚህ ትልቅ ማሳያ ነው ብዬ አስባለሁ። በሁሉም ዓለማት የሚገኙ የጥቁር ህዝቦች የጥናትና ምርምር ተቋማት ስለ አድዋ ድል ሰፊ ምርምሮችና የጥናት ውጤቶችን ይፋ ሲያደርጉ የታሪኩ ባለቤት የሆንን እኛ ዓመታዊውን ድል ከመዘከር ያለፈ ይህ ነው የሚባል ስራ ሰርተናል ለማለት አያስደፍርም። በመሆኑም ይህንን ከመሰረቱ ለመቀየርም መንቀሳቀስ ይገባናል። ከዚህ አኳያ በዜጎች ግንባር ቀደም አነሳሽነትና መሪነት እንዲሁም በአፍሪካውያን ተሳትፎና በጥቁር ህዝቦች ድጋፍ ዛሬ በይፋ ግንባታ የሚጀምረው የአድዋ ፓን አፍሪካን ዩኒቨርሲቲ ትልቅ ሚና ይጫወታል ብዬ አምናለሁ የኢትዮጵያን ገድል ብቻ ሳይሆን የኢትዮጵያን ገድል ብቻ ሳይሆን የመላውን አፍሪካ የቅኝ ግዛት ትግል ታሪክ በዚህ የማስተማርና የምርምር ስራ ይዳስሰዋል ብዬም አምናለሁ። በዚህ አጋጣሚ የአድዋ ታሪክ የሀገራችን ብቻ ሳይሆን የመላ ጥቁር ህዝቦች ታሪክ መሆኑን በመገንዘብ ከተለያዩ ብሔሮች፣ ብሔረሰቦችና ህዝቦች የተውጣጡ አባላት ራሳቸውን በአንድ ጥላ ስር በማሰባሰብ የዚህን ዩኒቨርሲቲ ሐሳብ በመጠንሰስና ተግባራዊ እንቅስቃሴ በማድረግ ትልቅ ድርሻ እየተጫወቱ ለሚገኙ የጊዜያዊ ኮሚቴ አባላት ያለኝን አድናቆትና ክብር እንድገልጽ ይፈቀድልኝ። ይህ ጊዜያዊ ኮሚቴ የማስተባበር ስራውን በተገቢው አጠናቆም በቅርቡ በሚዘጋጀው ዓለም አቀፍ ስብሰባ ላይ በቋሚ ዓለም አቀፍ ቦርድ እስኪተካም ድረስ ስራውን ከዚህ በላቀ ከፍተኛ የኃላፊነት መንፈስ እንዲያንቀሳቅሰው ጥሬን አቀርባለሁ። የኢፌዴሪ መንግስትም ለእንደዚህ አይነት ዲሞክራሲያዊ ብሔራዊ አንድነትን ይበልጥ ለሚያጠናክሩ የዜጋዎች እንቅስቃሴዎች ሙሉ ድጋፉን አጠናክሮ የሚቀጥል መሆኑን በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ። ክቡራቱ አቶ አባይ ወልዱ ባቀረቡት ጥሪ መሰረትም መላው የኢፍድሪ የፌዴራል አባል ክልሎች ሁሉ በዚህ አጋጣሚ የተሰጠውን ጥሪ ተቀብላችሁ የዚህ ዩኒቨርሲቲ ተግባራዊነትን ለማረጋገጥ እንደምትንቀሳቀሱ እምነቴ ይጸናል። ይህ በአይነቱ ልዩ የሆነ ዩኒቨርሲቲ ከኢትዮጵያም አልፎ አፍሪካዊ ወንድማማችነትን ለማጎልበት ትልቅ ሚናን ይጫወታል የሚል እምነት ይዣለሁ። ዛሬ የተለያዩ አፍሪካ ሀገራት መሪዎችና ተጽዕኖ ፈጣሪ ግለሰቦች እዚህ በመካከላችን የመገኘታቸውን ምስጢር ይኸው ነው። የተከበራችሁ የአድዋና አካባቢ ነዋሪዎች፣ የአድዋ ፓን አፍሪካ ዩኒቨርሲቲ ፕሮጀክት ጦርነቱ የተካሄደባቸውን ትክክለኛ ስፍራዎች በአግባቡ ማካለልንም የሚያጠቃልል ነው። የዩኒቨርስቲው መከፈትና የስፍራዎቹ በአግባቡ መከለል እንዲሁም የጦርነቱ ታሪክ ዘካሪ ሙዚየም መደራጀቱን ተከትሎ ወደ ታሪካዊቱ ከተማችን የሚደረግ የቱሪስት ፍልሰትን በከፍተኛ ሁኔታ እንደሚጨምር እሙን ነው። በመሆኑ ለበርካታ ወጣቶች የስራ እድልን እንዲሁም ለከተማ በከፍተኛ ሁኔታ ማደግን አስተዋጽኦ ያደርጋል። በመሆኑ ከዚህ እድገት ጋር የሚመጥን ዝግጅት ከወዲሁ ማድረግ ተገቢና አስፈላጊ ይሆናል። የተከበራችሁ የአገራችን ህዝቦች፣ የአድዋ ድል ለሁላችሁም የቅርብ የሆነ የአያት ቅድመ አያታችን ታሪክ ነው። ይህ ታሪክ በአግባቡ መንከባከብና ተገቢውን ትኩረት እንዲያገኝ የማድረግ ጉዳይ የሁላችንም ታሪካዊ ኃላፊነት ነው። በመሆኑን ይህንን የጋራ ፕሮጀክታችንን ባለን አቅም ሁሉ እንድንደግፍ በድጋሚ ጥሪዬን አቀርባለሁ። የኢፌዴሪ መንግስትም አሁን የጀመረውን ድጋፍ አጠናክሮ እንደሚቀጥልና ሌሎች ሀገራትና አጋሮች ፕሮጀክቱ እንዲደግፉ ጥረቶችን እንደሚያደርግም በድጋሚ ላረጋግጥላችሁ እፈልጋለሁ። ስራው አሁን እስካለበት ደረጃ እንዲደርስ የተባበራችሁ አካላትን በተለይም የትግራይ ብሔራዊ ክልላዊ መንግስትን እና መላው እስከታችኛው ያሉ መዋቅሮችን ይህን ሰፊ ቦታ ለፕሮጀክቱ ግንባታ እንዲውል በመፍቀዳችሁ ከልብ አመሰግናለሁ። በመጨረሻም ይህ ዛሬ የምናስቀምጠው የመሰረት ድንጋይ ከዚህ በፊት እንደተቀመጡት የመሰረት ድንጋዮች የመሰረት ድንጋይ ብቻ ሆኖ እንዳይቀርብ አስፈላጊውን ሁሉ ጥረት እንደምናደርግ ማስገንዘብ ፈልጋለሁ። አመሰግናለሁ።